ሰላም ሰላም ጋይስ እዬ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በሀገር ውስጥ ያላችሁ በውጭም ወጭ ነው ያላችሁ በእያላችሁ በዝብዝዝ ትበልና ይሄ እንግዲህ ይችኛዋ ቀይ ሽንኩርት ነች። ችብስ ሙስሊሞች አዘውኝ እንደዚህ ደግሞ አምጥቻለሁ ማለት ነው። ከቸብም ቤት እየሰራሁ ነው ማለት ነው። ስለዚህ ስላበረታታችሁ እህት ወንድሞቼ በጣም እጅግ አርጌ አመሰግናለሁ። ሙሉብልኝ ይጠቅማል ኢትዮጵያ ሳንበላ ሳንጠጣ ሳን ነጭ ሽንኩርት ቀይ ሽንኩርት አለው። ወራ ችብስ ነው እንደዚህ አድርጌ፣ በጣም በሚያምር አዘዘውም አድርሽ መጥቼ ነው። ስለዚህ የኔ ወንድም የኔ ቆንጆ የኔ ማር እጅግ በጣም አድርጌ አመሰግናለሁ። ስለ ምክር ተቀብያለሁ። ምክራችሁን፣ አስተያየታችሁን እቀበላለሁ። እኔ ታዲያ ቀሚስ እኔ አገር ከገባሁ ጀምሮ እዣት የመጣሁትም ሁለት ቀሚስ ነው ሁለት ቀሚስ ነው ፌር አርጎ ጥየዋለሁ። ቀሚስ መግዣ የለኝም፣ ግዛልኝ የኔ ጌታ የኔ ቆንጆ የኔ ማር። በሱሪ አታስተናጅ ጋርታይ ማ የለኝም ጌታ። አምጥቼ ሽፉን ነጠላ አርግና ግዛልኝ የኔ ጌታ የኔ ቆንጆ እንደምናወራው አይደለም፣ አስተያየት እንደምንሰጠው አይደለም። እቀበላለሁ ደግሞ እኔም አስተያየት እንደሰጠ እመልሳለሁ ማለት ነው። ካለኝ ሽፍን ብዬ መስራት ማቅረብ እፈልጋለሁ ማለት ነው። ስለ ነው እጅግ በጣም አርጌ ያመሰግናለሁ። እንደ ወንድም እንደ ምንም ብዬ ልምከርሽ አስተያየት ልስጥሽ ያልከኝ እጅግ በጣም አርጌ መስተወኝ። ስሜን እጌታ ነው ብዬ ደግሞ ፍንጭር እንዳለባቸው ልብላ። መጀመሪያ እየበላሁ ነው መልስ ምንም የምችለው

አንድ ከዱባይ ይዤ መጣሁት፣ አንድ እህቴ የገዛችልኝ አርጊዋን አቅም እሱን ጫማ ማለት ነው። ይጥለኝ ይሁን እንዴት ይሁን እሱ ላይ ወጥቼ አያልኩ ይሄዳለሁ ኤካ ሚካኤል ማለት ነው፣ እና ስለዚህ እሷን ምሻ ማመራለሁ። አመስግኑልኝ፣ ደጋግ መልካም እህቶቼ አለ ስለ ዩቱቤም ደግሞ ብዙ የምትጨነቁ እህት ወንድሞች ያላችሁ እጅግ በጣም አርጌ አመሰግናለሁኝ። ዩቱቤ እንግዲህ የዚህ ወር መጨረሻ ነው የምናየው ማለት ነው እና የዚህ ወር መጨረሻ ነው የሚታዩ ዩቱብ ማለት ነው እና ስለዚህ በያላችሁ ለን ስለኒ ብላችሁ የምትጨነቁልኝ ረጅም እድሜና ጤና ይስጥልኝ። ምሮና ስለዚህ ኖራለሁ፣ ሞያለኝ፣ ገና ነኝ፣ ሰራለሁ። ጠቆሽ ከሳሽብን ብል የኛ ድንቡሽቡሽ የኛ ማር የምትሉ ሰዎች እና ታዲያ እንዴት አልጠቁር? ንፋሱ እኮ ኖርማል ኦርጅናል ስለሆነ ሲልሽ ከሰል ትመስያለሽ ደግሞ ኑሮም እንዲያስልሽ ፋ እንደመቀንላለን ያለሁት ኢትዮጵያ ነው። ችግር የለውም። ጥቁር አይደለም እንዴ ጥቁር አፍሪካዬ ነኝ። ድሮ ማለት ነው እና ከአረብ ሀገር የምንቀላው እኮ ፀሐይ፣ አንደኛ ነገር ፀሐይ አያገኘንም ብርሃን አናገኝም ሊጥ የምንመስለው ለዚህ ነው ማለት ከሊጥነት ደግሞ ወደ ኦርጅናል መልካችን ስንመለስ እኔ መልኬን ጥቁረቴን እወደዋለሁ፣ ኮራበታለሁ፣ አላፍርበትም። ይሄ ቀጭ እንዲቆረጠኝም እኮራበታለሁ፣ አላፍርበትም። የኖርኩበት ስለሆነ ያደኩበት ስለሆነ ማለት ነው። ቀጭም ጠቆሽ እጅሽ ምንድን ነው? ባዚን የለውም ወይ ምንድነው? ምናምን ለምትነኛ አዎ የለውም፣ ባልዚን ማለት ነው የለውም። ካሜራማን ደግሞ ፈሱን ከባዚን የለሽም ምናምን ካሜራማን ሊጥ ነው። የእስራኤል አምላክ እና ስለዚህ ጠቆርሽ ከሳሽ ድምንድቦሽ አሸቦ መሰልሽ አትኖርም። ያለሁት ሀገር ነው እንኳን አይደለም አሸቦ አመድልም ሰሚን የተሸክምኩት ድህነቴን ኮራበታለሁ፣ እስቃለሁ። ዘና ኮራ ብዬ ነው የምሄደው፣ አላፍርበትም። ሀረብ ሀገር ሆነ ስንኖር አንደኛ ነገር ፀሐይ አያገኘንም፣ አንደኛ ነገር ጸረር አናገኝም። የጠዋት ጀንበር አናገኝም፣ የማታ ጀንበር አናገኝም። በአርቴፊሻል ሙከየፍ ውሲልብን እንውላለን ወገባችን መነሳት ያቀተናል። እኔ ሀገሬ እንዲህ ድንቡሽ እንዲህ እንኮ ምን ንጹህ አየር ስላገኙ ሀገሬ ላይ ንጹህ አየር ሲተቅ አልባባልባባልባባልባባልባል ነው የሚለው፣ እና ስለዚህ ጋይ ስዬ ያለው ነገር ይሄ ነው። የእኔ ወንድም ደግሞ እንደ ወንድምነት ልምከርሽ ሳትል ልብሱን ሰጥኸኝ ብትመክረኝ ደስ ይለኛ የኔ ጌታ ይን ቆንጆ ቀሚስ ሱሪ ለብሰሽ ሰው ባለው ነው እንግዲህ የለኝም፣ በቃ ሽፉኑ ሁሉ እዚህ ነው። ኢትዮጵያ ከመጣው አንድ ጫማ ገዝቻ ከዱባይ ይዣቸው የመጣው ነው። ፌራ አረቡ ተቀደዱ ኮረኮንች ነው አንለቃ ኮንጎ ላይ ያቸውም ባለፈ በኮንጎ ነው የሚሄደው። በቃ አማራጭ የለኝም። ብር ከሀምሳ ኮንጎ በስቼ በኮንጎ ነው የሚሄደው። የብር ከሀምሳው ኮንጎ አይጥፋ። ስለዚህ ከየስ አበረታቱ ነው። አሁንም ሼር ላይ እያደረጋችሁ እዘዙኝ። አቀማት አበለታቱኝ ጥድት ባለ ነገር ሰራላችኋለሁ፣ አቀርብላችኋለሁ። ይህን ውዶች ወዳችኋለሁ፣ አከብራችኋለሁ። ምሰዱኝም ወዳችኋለሁ፣ አከብራችኋለሁ። ኮመንታቶቹ እንድዘው